በዛሬው ትምህርታችን ወይም ቪዲዮዋችን ደግሞ ሰባተኛውን ቪዲዮ ወይም ደግሞ ትምህርት እንመማራለን። እንግዲህ የ30 ቀን ቻለንጅ ወይም ደግሞ የአንድ ወር ቻለንጅ ጀምረን እንደነበረ ተነጋግረናል። ምንድን ነው ለ30 ቀን ያህል ወይም ደግሞ ለአንድ ወር ያህል 30 ቪዲዮዎችን ወይም ደግሞ ትምህርቶችን እንደምንለቅላችሁና እናንተ ደግሞ የምንለቃቸውን ትምህርቶች ወይም ቪዲዮዎች ተከታትላችሁ ሳሰደችው በማየት ከ30 ቀን በኋላ ወይም ደግሞ ወሮ መጨረሻ ላይ ጥሩ ውጤት እንደምታገኙበት ተነጋግረን ነበረ። ዛሬ ሰባተኛውን ቪዲዮ ወይም ደግሞ ትምህርት እንማማራለን ማለት ነው። እንዲሁም ደግሞ ይህን ትምህርት ይጠቅማቸዋል ለምትሏቸው ለማንኛውም ሰው ቻለንጁን እንዲቀላቀሉ እንግሊዘኛን በቀላሉ ማንበብ መጻፍ እንዲችሉ ሸር በማድረግ እየበለጠ ቻናሉም እንዲስፋፋና እንዲያድግ እንድታደርጉልን በአክብሮት እየጠየቅነን ወደ ትምህርቱ እገባለሁ። ኦኬ፣ እንደነገርኳችሁ በዛሬው ትምህርታችን ወይም ቪዲዮችን የሰባተኛ ቀን ትምህርት ወይም ደግሞ ሰባተኛውን ቪዲዮ ወይም ትምህርት የምንማማር ይሆናል ማለት ነው። እንግዲህ ከዚህ ጋር የምታዩቸው የተለያዩ የእንግሊዝኛ አረፍተ ነገሮች አሉ። ከዚህ ጋር ደግሞ በአማርኛው ትርጉማቸው አለ። ትርጉማቸው ሰው እኛ የምናየው እንዴት በቀላሉ ማንበብ እንደምንችልና እንዲሁም በአማርኛ ውስጥ ትርጉሙ ምን ማለት ነው የሚለውን እያንዳንዱን ነገር የምናይ ይሆናል። አብራችሁኝ። ኦኬ፣ ከመጀመሪያው ስንጀምር የመጀመሪያው የምታዩትን የእንግሊዝኛ አረፍተ ነገር በቀላሉ ለማንበብ ምን እናደርግ? ምን ማድረግ አለብን? እያንዳንዱን የእንግሊዝኛ አልፋቤት ወይም ሌተር በድምፅ መተርጎም መቻል። ከዛ በድምፅ ከተረጎምንም በኋላ ድምፆችን በአንድ ላይ አገጣጥሞ ማንበቡ በጣም በጣም ቀላል ነው የሚሆነው ማለት ነው። ኦኬ የመጀመሪያው የምታዩት የእንግሊዝኛ አልፋቤት አይ ነች፣ ወይም ደግሞ አይ ብለን እናነባታለን። ሶ አይ ምን አይነት ድምፅ አላት ስንል፣ አይ አይ ተብላ ትነባባለች። ኦኬ ወደዚህኛው ስንሄድ ይህኛው ደግሞ ምን ይላል? ዲኦ እንደ ዶ እናነባዋለን እንደ ዶ። ኤንን እንደንን እናነባታለን። ከዛ ቲን እንደት ኦኬ በአንድ ላይ ዶ ን ት ዶንት ዶንት ብዬ አነባዋለሁ ኦኬ ይህም በዚህ ካየን ወደ ቀጣዩ ስንሄድ ቀጣዩ ደግሞ ምን ይላል ቢዩ እንደምን ይነበባል እንደ ባ ይነበባል ባ ብለን እናነበዋለን ከዛ ዋይን እንደይ እንደይ እስኪያው ሙሉ እናነበው ባይ ባይ ባይ ብዬ አነባዋለሁ። ኦኬ ከዛ አይ ቲ ይላል አይደለ? አይ ቲ ደግሞ በአንድ ላይ ምን ተብሎ ይነበባል? ኢት ብለን እናነባዋለን። ኦኬ ኢ እስኪ አሁን ሙሉ እናነባው አይ ዶንት ባይ ኢት። አይ ዶንት ባይ ኢት ብዬ አነባዋለሁ። አይ ዶንት ባይ ኢት ማለት በአማርኛውም ማለት ነው አልተስማማኝም ወይም ደግሞ አልተመቸኝም አልገዛም እንደ ማለት ነው። ባይ ማለት መግዛት ማለት ነው። ሶ አይ ዶንት ባይ ኢት ስንል አልተስማማኝም ወይም አልተመቸኝም፣ በሌላ አባባል አልገዛም እንደማለት ነው በአማርኛው። ኦኬ ወደ ቀጣዩ ስንሄድ ቀጣዩ ደግሞ ምን ይላል? ኤ አር ኢ በአንድ ላይ ምን ተብሎ ይነበባል? አር ብለን እናነበዋለን። አር ኦኬ። ኤስ ምን ይላል? ዩ ብለን እናነበዋለን። ዩ ዋይ ኦ ዩ በአንድ ላይ ዩው ተብለው ይነበባሉ። ኦኬ ይህም በዚህ ካየን ወደ ቀጣዩን እንሂድ። ይህ ደግሞ ምን ይላል? የመጀመሪያዋ እንደምታዩት ኤስ ነች፣ ከዛ ዩ አር ይ ይላል። ኦኬ በአንድ ላይ ምን ብለን እናነባው? ሹር ሹር ብለን እናነባዋለን። ኦኬ እስኪ በአንድ ላይ እናነባው። አር ዩ ሹር፣ አር ዩ ሹር አር ዩ ሹር ተብሎ ይነበባል። ምን ማለት ነው? እርግጠኛ ነህ ወይም እርግጠኛ ነሽ ማለታችን ነው በአማርኛው። ኦኬ ወደ ሶስተኛው ስንሄድ፣ ሶስተኛው ደግሞ ይህ ምን ይላል? ኤስ ኤች ኢ በአንድ ላይ ሺ ብለን እናነባዋለን። ሺ ኦኬ። ከዛ አይ ኤስ ደግሞ ኢዝ ተብሎ ይነበባል። ኢዝ። እሺ፣ ወደዚህ ስንሄድ፣ ይህ ደግሞ ምን ይሆናል? ኤስ ኤች ዋይ በአንድ ላይ ምን ተብሎ ይነበባል? በአንድ ላይ ሼ ተብሎ ይነበባል። ሼ። ኦኬ፣ ሙሉ ስናነበው ሺ ኢዝ ሼ። ሺ ኢዝ ሼ ምን ማለት ነው? አይናፋርነች ነች ማለት ነው። እሷ አይናፋር ነች እንደማለት ነው፣ በአማርኛው ኦኬ። ወደ ቀጣዩ ወደ ቀጣዩ ስንሄድ በተመሳሳይ ይህም ኤስ ኤች ኢ ሺ ተብሎ ነው የሚነበበው። ሽ እሺ፣ አይኤስ ኢዝ ብለን እናነበዋለን። እሺ እንደገን ወደዚህ ስንሄድ ኤል ዋይ እንደ ሌ ይነበባል። እንደ ሌ እንደገን ዜድ ዋይ እንደምን ይነበባል? እንደዚህ ይነበባል። እንደዚህ በአንድ ላይ በአንድ ላይ ሲነበብ ሌ ዚ ሌዚ ሌዚ። ሙሉን ስናነበው ሽ ኢዝ ሌዚ። ሺ ኢዝ ሌዚ ምን ማለት ነው? ሰነፍነች እንደማለት ነው። ሌዚ አሁን ሺ ማለት እሷ ማለት ነው። ሌዚ ስንል ሰነፍ ማለት ነው። ሶ ሺኢዝ ሌዚ ስንል እሷ ሰነፍነች፣ ሰነፍነች እንደማለት ነው። ኦኬ፣ ወደ ቀጣዩ እንሄድ። ወደዚህ ስንሄድ በተመሳሳይ ኤስ ኤች ኢ ሺ ተብሎ እንደሚነበብ አይተናል። ሺ ኦኬ፣ አይ ኤስ ደግሞ ኢዝ ተብሎ ይነበባል። ኦኬ ወደዚህ ስንሄድ ቢ እንደምን ትነበባለች? እንደ ብ። እሺ፣ እንደ ብ ትነበባለች። እንደገን አር ኤ እንደምን ይነበባል? እንደ ሬ ይነበባል። እንደ ሬ እሺ። ቪ እንደ ብ። ኤ ምንድን ነች? ሳይለንት ነች፣ ወይም ደግሞ አትነበብም። ኦኬ፣ በአንድ ላይ በአንድ ላይ ሲነበብ ብ ሬ ቭ ብሬቭ ብሬቭ። ሙሉ ስናነበው ሽ ኢዝ ብሬቭ ሺ ኢዝ ብሬቭ ምን ማለት ነው? እሷ ጀግና ነች ማለት ነው። ጀግና ነች ወይም ደግሞ ጎበዝነች ለማለት ስንፈልግ ሺ ኢዝ ብሬቭ እንላለን። ኦኬ ወደሚቀጥለው እንሂድ። ወደሚቀጥለው ስንሄድ ዋይ ኦ ዩ በአንድ ላይ ምን ተብሎ ይነበባል? ዩው ብለን እናነባዋለን። ዩው ኦኬ። እንደገን ይሄ ደግሞ ምን ይላል? ኤ አር ኢ በአንድ ላይ አር አር ብለን እናነባዋለን። ኦኬ ይህስ ምን ይላል ቢ እንደ ብ አር ሮ እንደ ሮ ኬ እንደ ክ ይህ ምንድን ነው ሳይለንት ነች ወይም ደግሞ አትነበብ ኦኬ በአንድ ላይ ስናነበው ብ ሮ ክ ብሮክ ብሮክ እስኪ ምኑን እናነበው ዩ አር ብሮክ ዩ አር ብሮክ ማለት ነው ታበላሽተዋል እንደማለት ነው። ታበላሽቷል ለማለት ስንፈልግ ዩ አር ብሮክ እንላለን። ለምሳሌ የሆነ ነገር ይህ ታበላሽቷል የሆነ ነገር ታበላሽቷል ለማለት ብንፈልግ ዩ አር ብሮክ ማለት ይቻላል ማለት ነው። ኦኬ ወደሚቀጥለው ስንሄድ የሚቀጥለው ምን ይላል? በተመሳሳይ ይህ የምታዩት ምን ተብሎ ይነበባል? የመጀመሪያው ይው ብለን እናነባዋለን ይው። ወደዚህ ስንሄድ በተመሳሳይ አር ተብሎ ይነበባል። አር እሺ ኤስ ምን ይላል? ኤስኢ እንደ ሰ እሺ። ኤል እንደ ል ኤፍ አይ እንደ ፊ ኤስ ኤች እንደ ሺ። ኦኬ፣ በአንድ ላይ ሰ፣ ል፣ ፊ፣ ሽ ሰልፊሽ፣ ሰልፊሽ። በአንድ ላይ ሙሉ ስናነበው ዩ አር ሰልፊሽ፣ ዩ አር ሰልፊሽ ምን ማለት ነው? ዩ አር ሰልፊሽ ማለት ራስ ወዳድ፣ ሰልፊሽ ማለት ራስ ወዳድ እንደማለት ነው። ባጭሩ ሰው ዩ አር ሰልፊሽ፣ ሰልፊሽ ስንል ራስ ወዳድ ማለታችን ነው። መልካም፣ ወደዚህ ስንሄድ፣ በተመሳሳይ እዚህ ላይ ምን ይላል ዋይ ኦ ዩ ባንድ ላይ ዩ ብለን እናነባዋለን? እሺ ይህስ ምን ይላል ይሄ ደግሞ አር ተብሎ ይነበባል? አር። መልካም፣ ወደዚህ ስንሄድ እንደምን ይነበባል SS የሚል ድምጽ ይኖራታል። እሺ ቲ እንደ ት RO እንደ ሮ እሺ N እንደምትነበባለች እንደ ን ጅ ደግሞ እንደ ግ ኦኬ ባንድ ላይ S ት ሮ N G strong strong ሙሉ ስናነበው you are strong you are strong ምን ማለት ነው? ጠንካራ እንደማለት ነው። ጠንካራ ኦኬ። ወደዚህ ስንሄድ ወደዚህ ስንሄድ ደግሞ አይ አይ ተብላ ነው የምትነበብ። እሺ፣ ኤኤም ደግሞ አም ብለን እናነበዋለን። ኦኬ። ወደዚህ ስንሄድ ቢኢ እንደምን ይነበባል? እንደ ቢ ቢኢን ቢ ብለን ነው የምናነበው። እሺ፣ ከዛ ኤ ሳይለንት ነች። እሺ፣ ዩ እንደው ትነበባለች እንደው ከዛ፣ ቲ ዋይ ደግሞ በአንድ ላይ ምን ተብሎ ይነበባል? ቲ ብለን እናነባዋለን። እስኪ በአንድ ላይ እናነበው፣ ቢ ው ቲ ቢዩቲ፣ ቢዩቲ። ሙሉ ስናነበው አይ አም ቢዩቲ፣ አይ አም ቢዩቲ። ምን ማለት ነው? ቆንጆ ነኝ እንደማለት ነው። ቆንጆ ነኝ። ኦኬ፣ ቢዩቲ ማለት ቆንጆ ማለት ነው። አይ አም ስንል እኔ ያልነን ነው እኔ ኦኬ፣ ወደሚቀጥለው ስንሄድ በተመሳሳይ ከዚህ ጋርም አይ ይለናል። አይ አይ ተብላ እንደምትነበብ አይተናል። ኦኬ፣ ይሄ ደግሞ ምን ተብሎ ይነበባል? አም ተብሎ እንደሚነበብ አይተናል። ኦኬ፣ ወደዚህ ስንሄድ ይሄ ደግሞ ምን ይሆናል? ኤን አይ ናይ ብለን እናነባዋለን። ሲን እንደ ስ ኢ ሳይለንት ነች። ኦኬ፣ በአንድ ላይ በአንድ ላይ ሲነበብ ናይ እስ ናይስ ናይስ እስኪ ሙሉ እናነበው። አይ አም ናይስ አይ አም ናይስ። ምን ማለት ነው? ጥሩ ነኝ እንደማለት ነው። ናይስ ማለት ጥሩ ማለት ነው። አይ አም ማለት እንደነገርኳችሁ እኔ እንደማለት ነው። ሰው አይ አም ናይስ ማለት እኔ ጥሩ ነኝ ወይም ደግሞ ጥሩ ነኝ ማለት ነው በአማርኛው። ኦኬ እሺ። ወደዚህ ስንሄድ በተመሳሳይ አይ አይናት ብለናል። ኦኬ ኤኤም አም ተብሎ እንደሚነበብ አይተናል። እሺ ወደዚህ ስንሄድ፣ ከዚህ ጋር መያዝ ያለባችሁ ደብሊው ምንድን ነች? አትነበብም። ሳይለንት ነች። ሳይለንት ነች። ኦኬ ሶ ደብሊውን እናልፍና ወደ ምን እንሄዳለን? ወደሚቀጥለው ስንሄድ አር ኦ እንደ ሮ ይነበባል። እሺ ኤን እንደ ን፣ ጂ እንደ ግ። ኦኬ በአንድ ላይ ሮ ን ግ ሮንክ፣ ሮንክ። አሁን ደብሊው ምን አላልኳትም፣ አላነበኳትም ከአር ጀምሬ ነው ያነበብኩት ማለት ነው። እስኪ ሙሎ እናነበው። አይ አም ሮንግ። አይ አም ሮንግ ማለት ነው። ሮንግ ማለት ስህተት ማለት ነው። ሶ በአንድ ላይ አይ አም ሮንግ ስንል ስህተት ነኝ ማለት ነው። መልካም እሺ። ይህስ ምን ይላል? አይ አይ ተብላ እንደምትነበብ አይተናል። እሺ፣ ኤ ኤም ደግሞ አም ብለን እንደምናነበው አይተናል። ኦኬ ሲኦ እንደ ኮ ይነበባል እሺ ከዛ አር አር ይለናል አደለ ኦኬ ሁለት ተነባቢዎች በአንድ ላይ መጣዋል ሶ የመጀመሪያዋን አር አልፍና ወደ አር ኢ ይሄዳለሁ አር ኢ እንደ ሪ ይነበባል እሺ ሲ እንደ ክ ቲ እንደ ት በአንድ ላይ በአንድ ላይ ኮ ሬ ክ ት ኮሬክት ኮሬክት ባንድ ላይ አይ አም ኮሬክት አይ አም ኮሬክት ኮሬክት ማለት ትክክል ማለት ነው። አይ አም ኮሬክት በአንድ ላይ ትክክል ነኝ ማለት ነው። ኦኬ፣ ወደዚህ ስንሄድ በተመሳሳይ አይ አይ ነች፣ እንደገን ኤኤምም አም ተብሎ ይነበባል። ኦኬ፣ ወደዚህ ስንሄድ ኤስን እንደ ሳ እናነባዋለን። ዲን እንደ ድ በአንድ ላይ ሳ ድ ሳድ ተብሎ ይነበባል። ሙሉ ስናነበው አይ አም ሳድ አይ አም ሳድ። እኔ ምንድነኝ? እኔ ምንሁኛለሁ ነው ከፍቶኛል። እኔ ከፍቶኛል ወይም ደግሞ ከፍቶኛል ለማለት ስንፈልግ አይ አም ሳድ ማለት ይቻላል። ኦኬ ወደሚቀጥለው ስንሄድ ምን ይላል? አይ በተመሳሳይ አይ ነች፣ ኤኤም አም ተብሎ እንደሚነበብ አይተናል። ወደዚህ ስንሄድ ደብሊ ኤ እንደ ዋይ ይነበባል ኤን እንደ ን ቲ እንደ ት ኦኬ፣ በአንድ ላይ ዋ ን ት ዋንት ዋንት። ሙሉ ስናነበው አይ አም ዋንት አይ አም ዋንት፣ እኔ የምንላለሁ ነው እፈልጋለሁ። አይ አም ዋንት እኔ የምንላለሁ እፈልጋለሁ ማለት ነው በአማርኛው። ኦኬ፣ ወደዚህ ስንሄድ አይ በተመሳሳይ አይ ነች እንደገን ኤኤም አም ተብሎ እንደሚነበብ አይተናል። ዲኦ እንደምን ይነበባል? እንደ ዱ እንደ ዶ ሳይሆን እንደ ዱ እናነባዋለን። አይቲን ኢትስ ብለን እናነባዋለን። ኦኬ፣ በአንድ ላይ አይ አም ዱ ኢትስ፣ አይ አም ዱ ኢትስ ምን ማለት ነው? እሰራለሁ፣ እሰራለሁ እንደማለት ነው። አንድ ነገር እሰራለሁ፣ እፈጽማለሁ እንደማለት ነው። ኦኬ፣ ወደ መጨረሻው ስንሄድ፣ የመጨረሻው ምን ይላል? አይ አይ ተብላ ነው የምትነበብ ብለናል። እንደገን ኤኤም አም ብለን እናነባዋለን። ኦኬ ወደዚህ ስንሄድ ቢ እንደ ብ፣ አርኤ እንደ ሬ፣ ቪ እንደ ብ፣ ኤ ምንድነች ብለናል? ሳይለንት ነች ወይም ደግሞ አትነበብም። ኦኬ በአንድ ላይ ብ ሬ ቭ ብሬቭ ብሬቭ። ሙሉ ስናነበው አይ አም ብሬቭ። እኔ ምንድን ነኝ? ጀግና ነኝ ማለት ነው። ጀግና ነኝ በአማርኛው ኦኬ እንደዚህ እያደረግነን በቀላሉ ማንበብና በአማርኛው መተርጎም እንችላለን ማለት ነው። እንዲሁም ደግሞ ይህ ትምህርት ወይም ቪዲዮን ይህንን ትምህርት ወይም ቪዲዮ አይታችሁ አልገባችሁ ላለ ቤተሰቦች በውስጥ መስመር አናግሩን፣ ደውሉልን። ቀለል ባለ መንገድ አስተምረን በቀላሉ እንግሊዝኛ የሚባለውን ትምህርት እንድትወዱትና እንድትረዱት መሆን ትችላላችሁ ማለት ነው። እንግዲህ የዛሬ ትምህርታችን ወይም ቪዲዮዎችን ይህንን ይመስል ነበረ። ቀጣይ በሌላ ትምህርት ወይም ቪዲዮ እስከምንገናኝ መልካም ጊዜ ተመኘውላችሁ፣ ሰናይ ጊዜ።